የነበረ በጣም በጣም አሪፍ ፊልም ነው አሪፍ ጥምረት ያየንበት በጣም በጣም አስተማሪ የሆነ ፊልም ነው እንግዲህ በፍቅር ላይ ነው አስተምሮቱን ያደረገው ማለትም ፍቅር ብዙዎች በትዳራቸው ላይ ስለሚማግጡ ስለ ትዳር አሁን ላይ ትዳር በምክንያት እየፈረሰ እንዳለ እምነትን ስለማጣት በአጉል ቤተሰባዊ ቤተሰብ በሚያደርገው ነገር ልጆች ምን ያህል አፌክት ማለትም ምን ያህል ጥቃት እንደሚደርስባቸው አእምሯቸው ላይ የምትመለከቱበት ፊልም ነው። እኔ በጣም በጣም የወደድኩት እንግዲህ፣ ይህንን ተዋናይ ሁላችሁም በሌላ ፊልም ታውቁታላችሁ። በዚህ ፊልምም አስቂኝ አስገራሚ ሰው ነበር በዚህ ፊልም ላይም። ይህም እንደምትመለከቱት እዚህ ፊልም ላይ የሚሰራው ምን ሆኖ መሰላችሁ ከዚህ ጋር ይሄኛው ኃይሌ ይባላል። ይሄ ደግሞ መክበብ ይባላል። ሁለቱ አንድ ላይ ሆነው አንድ ጓደኛ ያላቸው ብሩክ የሚባል። ከሱ ጋር ሆነው ይሄ ነው ብሩክ ማለት ነው ከእርሱ ጋር ሆኖ አንድ ድርጅት ውስጥ ነው የሚሰሩት። አንድ ድርጅት ውስጥ በሚሰሩበት ጊዜ እንግዲህ አንድ ላይ ምን ተምረዋል መሰላችሁ? ሳይኮሎጂ ተምረዋል። አንድ ላይ ስለ ሳይኮሎጂ አንድ ላይ ተምረው እሷ ሪሰርቿን እየሰራች ነው፣ እሱ ደግሞ ሌላ ድርጅት ውስጥ ተቀጥሮ እየሰራ ነው። ማለትም ከማን ጋር? ከነ ሀይሌ ጋር ከኃይሌ እና ከመክብብ ጋር አንድ ድርጅት ውስጥ ነው የሚሰሩት። በዚህም አጋጣሚ ኃይሌ ብሩክ ምስርን ይዟት መጥቶ ለሀይሌ ያስተዋውቀው እዚያን ጊዜም ምስርና ኃይሌ ይዋደዳሉ፣ ይጋባሉ ማለት ነው። ተገብቶ መኖር ሲጀምሩ ጊዜ ኃይሌ እንደምትዩት ሸምገል ያለ ሰው ነው። እንግዲህ ሸምገል በማለት አስተሳሰቡ ትንሽ ወደኋላ ዘግየት ያለ ነው። አስተሳሰቡ ወደኋላ ዘግየት ያለ ስላችሁ እናቱ በፊት ላይ ከአባቱ ጋር በምትኖርበት ጊዜ ልትሞት ስትል፣ ልጅ አባትህ ትክክለኛ አባትህ አደለም፣ ትክክለኛ አባትህ መስሪያ ቤት ኃላፊ የነበረው ሰውዬ ነው ትለዋለች። ያንን ሲሰማ በጣም ተደናግጦ እንዴት እናቴ ለአባት አልታመነችለትም ብሎ ከዛን ጊዜ በኋላ ሴቶች ማመን ያቆማል ማለት ነው። እናም ከሉሊት ጋር ከምስር ጋር ከምስር ጋር ከተጋቡ ስድስት ወር ያህል ያልፋቸዋል። ስድስት ወር አብሮ ቆይተው ሀይሌ ግን እሷን አያምናትም። አያምናትም ስላችሁ በቃ በጣም ይጠረጥራታል። እሷ ታምናለት እያለ በጣም መልካም ሴት መልካም ሚስት ናት ለባሏ በጣም መልካም ሚስት ነገር ብቻ የምታስብ መጥፎ ነገር ጭንቅላቷ ውስጥ የሌለ ንጹህ፣ በጣም ንጹህ ሴት ለባሏ መልካም የምታስብ ሲቆጣት በበጎ የምትወስድ ሲቆጣት የምትረጋጋ ሱሳት ሆኖ ቱግ ሲል እሷ ውሃ ሆና ቀዝቀዝ የምታደርግ በጣም መልካም ሴት ናት ምስር ማለት ነው። እና ይቺ ሴት ባሏ ላይ፣ በባሏ ባህሪ ላይ በመጀመሪያ ምን ይፈጠራል መሰላችሁ? እና ብሩኮ ነው አንድ ላይ መጠጥ እያጠጡ እያ- መክብብ መክብብ፣ ይሄ ነው መክብብ። ኮፍያ አድርጎ ስራ ቦታ ይቀባል። ከዛ ስራ ቦታ መጀመሪያ ስራ ቦታ ለምንድ ነው ኮፍያ አርጎ የወጣው ነው? ሲለው ይሄ እኮ የውሽሞች አርማችን ነው መለያችን ነው። መክብብ እንግዲህ ምን አይነት ወንድ መሰላችሁ? የባሎቻቸው ስም ምንደሚባለው የባል ሚስቶችን ያላቸው ሴቶችን በማገጥ ውሽማ መሆን ውሽማቸው ይሆናል ማለት ነው። እንግዲህ ይሄ ልጅ ውሽማቸው የሚሆነው ፈልገውት እንጂ ፈልጓቸው አይደለም፣ ስላቸው፣ አስገድዷቸው አይደለም ወይም ጫና ሳድሮባቸው ሲሆን ፈልገውት ነው። እንግዲህ ይሄ ልጅ ፈልገውት ነው ሴቶቹ ውሽማ የሚያደርጉት ማለት ነው። ባላቸው ላይ የሚያገጡት ከዚህ ወንድ ጋር፣ ከብዙ ሴቶች ጋር እንደዚህ አይነት ነገር ያደርጋል። እና በዛ ምክንያት ኃይሌ እሱን በጣም ይቆጣዋል። ይመክረዋል፣ እንደዚህ ማድረግ ጥሩ እንዳልሆነ ይነግረዋል። እሱም ደግሞ ኃይሌ መክብብም ደግሞ ምን ይለዋል፣ እኔ ፈልጌ ሳይሆን እነሱ ናቸው ለባላቸው መታመን ያልፈለጉት ይለዋል። በዚህም ጊዜ ምን ይፈጠራል መሰላችሁ? ምስር ቤት ቁጭ ብላ አልጋ እያነጣጠፈች አልጋ እያነጣጠፈች ረፈድ አድርጋ ተነስታ ይመስለኛል፣ አይቴ አልጋ እያነጣጠፈች እያለ ምን እንትና ኃይሌ ከስራ ቦታ ይመጣል። ለምሳ መቶ አያውቅም፣ በጭራሽ ለምሳ መቶ አያውቅም። ለምሳ መቶ ለምሳም ሲመጣ ምሳ ቀራረበችለት። እንግዲህ ያን ነገር የነገረው እንትና ነው መክብብ። ምን አለው ለሚስቴ ጊዜ የማትሰጣት ከሆነ የማትከታተላት ከሆነ ሌላ ወንድ የማትመኝበት ምንም ነገር የለም ይለዋል። የዛን ጊዜ መሳሳት ላይ እነሱ መጠጣቸውን ትቶ ወደ ሚስቱ ጋር ይሄዳል ማለት ነው። ሚስቱ ጋር በሚሄድበት ጊዜ ምን ይፈጠራል መሰላቸው? እሷ አልጋ እያንጣጠፈች ያገኛታል። ከዛም በኋላ እንዲህ ያለ ምኖር በሰላም ነው መሳሳት እኮ መታታቀም ምናምን እና በመጣሙ ችግር አለው ምናምን ነገር፣ አይ ነስ ስለመድኃኒት ስለማታውቅ ነው ትለዋለች። ከዛም በኋላ ልክ ምሳውን በልቶ ወደ ስራ ሊሄድ ሲል ከመኝታ ቤታቸው መስኮት ስር ምን ያገኛል? ኮፍያ ያገኛል። ኮፍያ ሲያገኙ ጊዜ ምስር ደግሞ መላጣ በደንብ በጣም ነው የምትወደው። መላጣ መላጣ ስላችሁ የወንድ መላጣ በጣም ትወዳለች እና ኮፍያውን ይዞ ጠረጠራች ይችላል መላጣ ወንድ እዚህ ቤት ገብቷል ላባለው ምናም ብሎ በቃ በጣም ያለ ኃጢያታ ያለ ስራዋ መጠርጠር ጀመረ። በጣም ይጠረጥራታል ይፈትናታል። እሷን ማመን እየቻለ አለማመኑ መርጦ ብዙ ነገር ብዙ ነገር ያደርጋል። ከዛም ካደረጋቸው ነገሮች አንዱን ልንገራችሁ። መክብብን ወደ ቤቱ ይልከዋል። ምን እንዲያደርግ? ወይን ይዞ ሄዶ ከእሷ ጋር እንድትማግጥ እንዲያደርጋት ማለት ይህቺ ልጅ ታማኝ ናት ወይስ ታማኝ አይደለች የሚለውን ለማረጋገጥ እንደዛ ያደርጋል። ከዛም በኋላ ይሄ ልጅ ማለትም ምስር ምን ታደርጋለች? እዚህ ጋር ነው እዚ ጋር የምታያችሁ ሲኒ፣ እንግዲህ የመክበብ ነው። መክበብ ምን ያደርጋል? ቤት ይሄድና ወይን ይዞ ከዛ፣ እሷም ወይ እንደምወድ ስላወቀ እና ቤት አክብረህ እንግዲህ ስለመጣ አመሰግናለሁ፣ ምናም ብለው ታስተናገደዋለች። ከዛም በኋላ እጇን ይዞ መሳም ይጀምራል ምናምን ነገር ከዛ ምንድነ መጀመሪያ እንደፈለግ ካትናገርም ተናገርም እንዲምናም ብላ ምን ታደርገዋለች መሰላችሁ? መኝታ ክፍል ይዛው ትገባለች። ከዛም በኋላ ልብሱን እንዲያወልቅ እሷም ልብሷን ታወልቃለች። ከላይ ጥት ማሰዣ ለብሳለች ግን ታወልቃለች። ትሸርቷን ታወልቅና መጣሁ ብላ ተመልሳ ትወጣለች። ከዛ በሩን ትቆልፈውና ልብሷን ለባብሳ ትጠራቸዋለች። ማንና ማንም? ብሩክና ሀይሌን ትጠራቸዋለች። ብሩክና ሀይሌን ብሩክና ሀይሌን ስጠራቸው ብሩክና ሀይሌ ስጠራቸው ጊዜ ምን ይፈጠራል መሰላችሁ? ሀይሌ መክብብን ለማስመሰል በቃ በጣም ተናዶ ምናምን ይደበድበዋል፣ ያስወጠዋል ከዛ ቤት ከዛ ይቺ ልጅ ታማኝ ናት፣ አርፈህ ውደዳት፣ አርፈህ ትዳርህን ኑር ይለዋል፣ መክብብ ማለት ነው። ከዛም በኋላ በዚህ ያላበቃው በቃው ባልያው በቃ እሷም መፈተኑ ያስደስተዋል፣ እሷ መፈተኑ ይፈልጋል፣ ያስደስተዋል ሳይሆን በቃ በፊት ላይ እናቱ ለአባቷ አለመታመኗ የፈጠረበት ነገር ነው ጭንቅላቱ ላይ እና ይሄ ልጅ ይህ ሰውዬ ምንድን ነው የፈለገው? በቃ ሚስቱ ማግጣ ማየት ነው የፈለገው። ቀጥታ ማለት ነው እንደማትማግጥበት በብዙ ነገር ለማሳየት ሞክራለች እሷ። ጓደኞቹም በብዙ ነገር ሊናግሩት ሞክረዋል፣ መክረውታል፣ ገሰውታል። ግን በቃ ኦቤት ቀጥታ ይፈለግ ብሩክን ለፈተና ድጋሚ ይልከዋል። በፊት መክበብ ነበር አሁን ደግሞ ብሩክ ብሩክ ደግሞ እንዴት መሰላችሁ የሚላከው ለ15 ቀን ከእሷ ጋር ቆይታ እንዲያደርግ ነው። ከሚላከው ለ15 ቀን ቆይታ የሚያደርገው እንዴት መሰላችሁ ሀይሌ ፊልድ ስራ ተጠርቻለሁ ብሎ ይሄዳል። ፊልድ ስራ ተጠረው ብሎ ሲሄድ ብሩክ ደግሞ እሷ ጋር ይሄድና ሪሰርች እየሰራች ነው እሷን ብዬ ነገራቸዋለሁ። መጀመሪያ ላይ ሪሰርቿን ያግዛታል ማለት ነው። ሪሰርቿን በሚያግዝበት ጊዜ በጣም እንዲቀርባት ተቀራርበው እሷን ለመፈተን በጣም እንዲቀራረቡ ፈልጎ ነው ሀይሌ እንደዛ ያደረገው ማለት ነው። እና ሎሌ የሚለው ፊልም በጣም በጣም አሪፍ ፊልም ነው። እኔ በጣም ወድጀዋለሁ። ውድ ቤተሰቦቼ እናንተም ደግሞ እንደምትወዱት አልጠራጠርም። ገብታችሁ እዩት። ያላያችሁት እዩት። ያያችሁት ደግሞ እንዴት ያያችሁት ኮመንት ላይ አስቀምጡልኝ። ሎሌ በጣም በጣም አሪፍ ፊልም ነው።